ያኔ የናዝራዊት ነገር አነጋጋሪ ነበር። መላ ኢትዮጵያንን ያነቃነቀ ክስተት። ሁሉም በሚችለው አቅም ለሷ ድምጽ ለመሆን ሞክሯል። ናዝራዊት ባብሮ አደን ጓደኛዋ ከባድ ሴራ ተጠልፋ ምንም በማታውቀው ወንጀል ተከሳ በሀገረ ቻይና በጨለማው ስታስራ ከባድ እንግልት ውስጥ ኩርትም ብላ ተቀምጣ እንደነበር እናስታውሳለን። ነገሩ ከዚያም አልፎ የቻይና መንግሥት የሚጥልባትን የሞት ፍርድ እየተጠባበቀች በከፍተኛ ጭንቀትና መርበትበት እያሳለፈች እንደነበር እንዲሁም ይታወሳል። ታዲያ ዛሬ ምስኪኗ ናዝራዊት ምን ላይ ደረሰች? ጉዳዩስ እንዴት ታየላት? ቤተሰቦቿስ ምን ላይ ናቸው? ይህ ሁሉ ሴራ እንዴት ተበተበባት? ያደረገችው ጓደኛዋስ ምን ላይ ደረሰች? የጉዳዩ ዝርዝር ሁኔታስ ምን ላይ ነበር? እነዚህ ነጥቦች መነሻ አድርገን የናዝራዊትን ጉዳይ ወደ ኋላ ተመልሰን እንዳሰሳለን። እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን? ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። በቻይና እስር ቤት ውስጥ በጨለማ ተቀምጣም ዓመታትን እየገፋች የምትገኘው ናዝራዊት ምን ላይናት የዛሬው ፕሮግራማችን ነው። ወይዘሪት ናዝራዊት አበራን በተመለከተ አንገብጋቢ ጉዳይ ቻይና ስላለው ነገርም በተመለከተና ተያያዥ ነገሮች አስመልክቶ ወንድሟ ያየ ሂራድ ስለተፈጠረው ነገር ሲያስረዳም በቻይና እስር ቤት የምትገኘው እህቴ ናዝራዊት አበራናም እቃዋን አድርሽልኝ ያለቻት ጓደኛዋ ስምረት ትውውቃቸው የሚጀምረው ገና ከሃይ ስኩል ጀምሮ ነው ሲል ይናገራል። ውሏቸው ሁሉ ወይኛ ቤት ነው አለበለዚያም ተክለሃይማኖት አካባቢ ያለው እነሱ ቤት ነበር ሲልም ያስረዳል። በእንደዚህ አይነት መንገድ ቀጠለው። ታዲያ ናዝራዊት በአዲስ አበባ ዩኒቨርሲቲም በኢንጂነሪንግ ትምህርቷን ቀጠለች፣ ጓደኛዋ ደግሞ በኢትዮጵያ አየር መንገድ ሆስተስ ሆና ቀጠለች። ከትምህርታቸው በኋላም ወደ ስራው ዓለም ሲገቡ ናዝራዊት በምህንድስና ስምረት ደግሞ የአየር መንገድ ሆስተስ በመሆንም ስራቸውን ቀጠሉም። ከጊዜያት በፊት ታዲያም ናዝራዊት በኢንጂነሪንግ የምትሰራበት ድርጅት የፊኒሽንግ እቃዎችን እንደሚፈልግ የምታውቀው ጓደኛዋ ስምረት አንድ ሐሳብ ታመጣለች፣ ወደ ናዝራዊት በኩል ማለት ነው። ከኔ ጋር አንድ የጉብኝት ፕሮግራም ወደ ቻይና ላመቻችና አብረን ተዝናንተን እንመለስ፣ ከዚያም ድርጅቱ ዕቃ ሲፈልግ ልምዱ ስላለሽ አንቺን እንዲፈልግሽ ሐሳብ አቅርቤም ትላታለች። አብረው ሊጓዙ ቅድመ ዝግጅቱ ሁሉ ተጠናቀቀም። ከዝግጅቱ በኋላም ስምረት ክፍለ ሀገር ገጠር ያለው አባቴ ስለሞተ እኔ መሄድ አልችልም። አንቺ ግን እድሉ እንዲያመልጥሽ ስለማልፈልግ መቅረት የለብሽም እንደኔ ሆነው አገር የሚያሳዩሽ አሪፍ አሪፍ ጓደኞች እዛ ስላሉ ደግሞ ምንም ነገር አይከብድሽም ብላም እንዳስረዳቻት ወንድሟ ይናገራል። የበረራዋ ቀን ራሱ ድንገት ከምትሰራበት ቦታ ቻኩላ ጠርታ ትኬት አስቆርጣ ነው እኛ ሳንሰማ የሸኘቻት ይላሉ የቅርብ ሰዎቿም። በኋላም በስልክ ደውላ ነው የት ጠፋች እንዳትሉ አሁን መሄድ አለብሽ ተብዬም ጉዞ ጀምር ያለሁ ያለችን ሲል የሚያክላል ወንድሟም። ሄድኩ ካለችም በኋላም ትደርሳለች ብለን ካሰብንበት ሰዓት ጀምሮ ለሁለት ቀናት ያክል ብናይም በር በር ብንጠብቅም ስልኩ ሊጠራ አልቻለም። ልትደውል አልቻለችም። ኦንላይንም ላይ ልትገባም አልቻለችም ነበር ይላል። ጭንቀታችን ሲበዛ ቻይና ላለው የኢትዮጵያ ኤምባሲ ደወልን። ሙሉ ስሟን ከጠየቁም በኋላ ያልጠበቅነውን አስደንጋጭ ዜና አስረዱን። ወደ ሀገረ ቻይና ይዛው በመጣችው እቃ ውስጥ አደንዛዥ ዕፅ ተገኝቶባት ከኤርፖርት ነው ቀጥታ ወደ እስር ቤት የተወሰደችው። በሀገሪቱ ህግ መሰረት ደግሞ ከአስር ግራም በላይ ይዞ የተገኘ ሰው የእድሜ ልክ ስርዓት፣ 50 ግራም ከሆነ ደግሞም የሞት ፍርድ የሚያስቀጣ ወንጀል እንደሆነም ነገሩን። እሷም አንድ ነገር ካልተደረገላት የሞት ፍርድ እንደሚጠብቃት አስረዱን። ወዲያውም ጓደኛ ተብያዋን ስልክ ላይ ደጋግመን ስንደውል አላነሳችልንም ነበር። በሂደት ስታነሳልን ግን የተፈጠረውን ነገር አስረድተን የምታውቀው ነገር ካለ ስንጠይቃት መጀመሪያ ላይ በምን ልትታሰር ትችላለች እያለች ካቅማማች በኋላም እዚያ ያሉ ጓደኞቼ ይህንን ነገር ብታመጪ በጣም ትርፋለው በአንዴም ትለወጫለች ብለው ከብራዚል ያመጣውትን አንድ ዕቃም አድርሽልኝ ብዬ ሰጥቻት ነበረም። በእሱ ይሆናል የተያዘችው የሚል አመኔታዋን ሰጠችን ይላሉ ቤተሰቦቿም። እኛም ያንን በመያዝ ሶስት የሰው ምስክሮችና በስልክ የቀዳናትን እችን ንግግር ይዘን ወደ ፖሊስ በመሄድ አመለከትን ይላል ወንድሙ ያየህይራድ። በወቅቱ ልጅቷ ሀገር ውስጥ ስላልነበረች በኢንተርፖል አማካኝነት ተይዛ እንድትታሰርም ተደረገም። እሷም ለፖሊስ የእምነት ቃሏን ሰጥታም በዋስ ስለተፈታች ክስ ሂደቱን በተመላላሽ እየተከታተለች ቆይታለች። ቻይና ስላለው ጉዳይ በተመለከተ ፖሊስ ምርመራ ሲያደርግ ቆይቶ ጉዳዩ ለአቃቤ ሕግ ተላልፎ ክስ እንደሚመሰረትባት ተነገረን። አደንዛዥ እጽ እጇ ላይ ስለተገኘናም ከዚያም በላይ ማስረጃ ብዙ ስለማይፈልግ ከአንድ ጊዜ በላይ ቀጠሮ ሳይይዙባት ሊፈርዱባት እንደሚችሉም ተሰማም። ቤተሰብ ላይ የተፈጠረው ከባዱ ነገር ይህ ብቻ አልነበረም። እናታችን ይህንን ስትሰማ በድንጋጤ ግማሽ ሰውነቷ ፓራላይዝድ ሆኖ ተቀመጠች ሲሉም ስለ ሁኔታው ልጆቻቸው ያስረዳሉም ወንድሟ አስከትሎ እንዲህ ይላል እኔና ሌሎች በርታ በርታ ያለን ቤተሰቦቿ ከጓደኞቿ ጋር በመሆን የተለያዩ እንቅስቃሴዎችን እያደረግን እንገኛለን የቻይና መንግስት እህታችንን ወደ ሀገሯ እንዲመልስልን ፒቲሽን እያሰባሰብን ነው ከውጭ ጉዳይ ሚኒስቴር ጋር መፍትሄም ለማምጣት ያላሰለሰ ጥረት እያደረግን ነው ስለዚህም የኢትዮጵያ ሕዝብ በሙሉ የሚችለውን ሁሉ ድጋፍ ያደርግልን ዘንድ በየዋህዋህታችንና በበሽተኛዋ እናታችን ስም እንማጸናለን በማለት ነበር ከዓመታት በፊት የናዝራዊት ቤተሰቦች ተማጽኗቸውን ያቀረቡት። በጓደኛዋ መሰሪ ሴራ የተነሳ በሀገረ ቻይና የተከለከለ እጽ ተይዞባት ወህኒ ቤት የምትገኘው ኢትዮጵያዊቷ ወጣት ናዝራዊት አበራም በምህንድስና ሙያ ተመርቃ ለሀገሯ ብዙ ነገር የምትሰራም ተስፈኛ ቆንጆ እንዲሁም ዛሬ በሩቅ ምስራቋ የሞንጎል ምድር በምትገኘው ጨለማ ሸለቆ ውስጥ ተዘግቶባት አይምሬው ቻይናውያን ህግ ደግሞ የሚጥልባት የሞት ቅጣት በመጠባበቅ ላይ እንደነበረችም፣ የተሸመቀቀው ገመድ ወደ አንገቷ እየቀረበ ጉዳይዋ አሳሳቢ ምዕራፍ ላይ ደርሶ እንደነበርም በወቅቱ የወጡ መረጃዎች ይጠቁማሉ። የልጃቸው ባልተጠበቀ ሁኔታና በማታውቀው ጦስ መዘፈቅን ተከትሎ ወላጅናቷ በደንጋጤ ፓራላይዝድ እስከመሆን መድረሳቸው፣ ይህ ሰብአዊነት ላለው ሰው በሙሉ ክፉኛ የሚያምም አሳዛኝ ክስተት ሲሆን፣ ናዝራዊት የምኖር ጣፋንቷን ንጽህናዋን በሚያውቀው እግዚአብሔር የሚወሰን ቢሆንም እንደ ሰው ግን የቻልነውን ሁሉ ብንረባረብና የኢትዮጵያ መንግስት እስከ ጥግ ድረስ የዲፕሎማሲ ጥረት አድርጎም አንድ መፍትሄ እስኪፈጥርላት ተማጽኖ መፍጠር ያለብን እኛ ወገኖቿንን ብለውም ስለሷ ድምጽ ለመሆን የተነሱም ኢትዮጵያውያን እጅግ በርካቶች ነበሩ። በወቅቱም ናዝራዊት ይህ ሁሉ መከራ እንዲደርስባት ቤተሰቦቿም ከባድ ችግር ውስጥ እንዲገቡ ምክንያት የሆነችው ጓደኛዋ መጨረሻዋ ምን ሆነ መሰላችሁ? አስከትለን እነግራችኋለን። የናዝራዊት ጓደኛ ነገሩ መነጋገሪያ ከሆነ በኋላም ራሷን ሰውራ እንደነበር በወቅቱ ወጥተው የነበሩ መረጃዎች ይጠቁማሉ። ወደ ቻይና ሀገር ትጓዝ የነበረች ናዝራዊት አበራ የተባለች ግለሰብ የፀጉር መታጠቢያ ሻምፖ እንደሆነ በመግለጽ ከባድ የሚባል አደንዛዥ እጽ ወደ ቻይና ይዛ እንደተጓዘችናም በቻይና ሀገር በአደንዛዥ እጽ ዝውውር እንድትታሰር ያደረገቻት ጓደኛዋ ስምረት ካሳይ አንታቡ ተብላ ትጠራለች። ከሶስት ዓመታት በፊት የፍትህ ሚኒስቴር እንዳስታወቀው ናዝራዊት አበራ በቻይና ሀገር ያላግባብ ከእፅ ዝውውር ጋር በተያዘም እንድትከሰስና ለእስርም እንድትዳረግ ያደረገቻት ጓደኛዋ ስምረት ካሳይ በመጀመሪያ የተጠረጠረችበትን ወንጀል ክዳ ተከራክራ የነበረ ሲሆን ፍርድ ቤቱ ጥፋቷንም አረጋግጦ የቅጣቱ ውሳኔ ከመስጠቱ አስቀድሞ ራሷን እንደሰወረች አስታውቆም ነበረም። በጓደኛዋ ላይ በፈጸመችው በደልና ወንጀል ተከሳ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ተከሳም የቀረበችው ስምረትም በአቃቢ ሕግ የተመሰረተብኝን ክስ ተረድቻለሁ። በተመሰረተብኝ ክስ ግን ጥፋተኛ አይደለሁም። ምክንያቱም ለጓደኛዬ ለናዝራዊት አበራ የሰጠኋት እጽ ሳይሆን የፀጉር መታጠቢያ ሻምፖ ነው። በዚህም ጥፋተኛ አይደለሁም ስትል የእምነት ክህደት ቃሏን ሰጥታ እንደነበርም የፍትህ ሚኒስቴር መረጃ ያስረዳል። አቃቢ ሕግ በበኩሉ የተከሳሽን ጥፋተኝነት የሚያስረዱ ስምንት የሰው ከኢፌዴሪ የውጭ ጉዳይ ሚኒስቴርና ከኢሚግሬሽን ዜግነትና የወሳኝ ኩነት ኤጀንሲ የተገኙ ዝርዝር የሰነድ ማስረጃዎችን በማቅረብ ያሰማ ሲሆን ይህም ስጋት የገባት ስምረት ካሳይም የማስረጃዎችን ሁኔታ ጥፋተኝነቷን በጉልህ ማሳየቱን ስትረዳም የሚቀጥለውን ቀጠሮ በመፍራት ከቅጣት እንደማታመልጥ ሲገባት ለጊዜው ተሰውራ እንደነበርም ሚኒስቴሩም አስታውቆ ነበረም። በከሳሽ አቃቢ ህግና በተከሳሽ ስምረት ካሳይ መካከል የተደረገውን ክርክር ሲያዳምጥ የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎትም አቃቤ ህግ ባቀረበው ክስና ማስረጃ መሰረት ተከሳሽ ጥፋተኛ መሆኗ በበቂ ሁኔታ የተረጋገጠ በመሆኑም በተከሳሽ ስምረት ካሳይ ላይ የጥፋተኝነት ፍርድ በመስጠት የካቲት 25 ቀን 2014 ዓ.ም ተመረጥ በዋለው ችሎትም ተከሳሽ በ15 ዓመት እስራት እና በመቶ ሺህ ብር የገንዘብ ቅጣት እንድትቀጣ መወሰኑን የሚኒስቴሩ መረጃ ያመላክታል። የኢሚግሬሽን ዜግነትና የወሳኝ ኩነት ኤጀንሲ ስምረት ካሳይን ወደ ውጭ ሀገር ስትወጣም ወይም ደግሞ ወደ ሀገር ውስጥ ስትገባ ተከታትሎ በመያዝም ለፌዴራል ፖሊስ አሳልፎ እንዲሰጥ የፌዴራል ፖሊስም ተከሳሿን አፈላልጎ ለማረሚያ ቤት እንዲያስረክብ ፍርድ ቤቱ ትዕዛዝ በመስጠትም መዝገቡን እንደዘጋም የሚኒስቴሩ መረጃም በወቅቱ ገልጾ ነበረም። ጓደኛዋን ያላግባብ እንድትታሰር ያደረገችውና የቅጣት ውሳኔ የተላለፈባት ስምረት ካሳይ ያለችበትን የሚያውቅ ማንኛውም ሰው በመጠቆም ከፍት ጎን እንዲቆም የጠየቀው ፍትሕ ሚኒስቴርም በቻይና በእስር ላይ የምትገኘው ናዝራዊት አበራ እንዲሁም በሁሉም የቻይና እስር ቤቶች የሚገኙ ኢትዮጵያን ተላልፈው እንዲሰጡም ለሀገራቸውም እንዲበቁ ለቻይና መንግስት ጥያቄ ማቅረቡን አክሎ ገልጾ እንደነበርም በወቅቱ ከዓመታት በፊት የወጡት መረጃዎች አመልካቾች ነበሩም። ታዲያም ከሶስት ዓመታት በፊት እነዚህ ሁሉ መረጃዎች ወጥተው በነዚያ ጊዜያት ሁሉም ስለ ናዝራዊት አበራም እንዲህ ያሉት መረጃዎች እየተነገሩ ሰነባብተው ቆይተው አሁን ግን ስለ ጉዳዩ የሚያውቅም ሆነም ስለ መረጃው የሚጠቁም ነገር እየጠፋ እንደሆነ ተነግሯል። ስለ ናዝራዊት የተባለ ነገር የለም። ከሶስት ዓመታት ወዲህ በተለይ ጓደኛዋ ፍርድ ተፈርዶባት ታሰረች ከተባለ ወዲህ ነገሩ እየተቀዛቀዘ ስለ ናዝራዊት የሚወጡ መረጃዎችም ድፍንፍን ብለዋል። ናዝራዊት ምን ላይ ትገኛለች? የፍርዱ ሂደትስ ምን ላይ ደረሰም? ቤተሰቦቿስ ምን ላይ ይገኛሉ? በሴራ እንድትታስር ያደረገቻት እችው ስምረት የተባለች ጓደኛ ምን ላይ ነው ያለችው የሚለው ሁሉ በግልጽ ሳይነገር ይሄው ዓመታት እንደቀጠሉ ይገኛሉ። እኛም ይህንን ጥያቄ በማንሳት ቤተሰቦቿና ጓደኞቿ እንዲሁም ስለሷ የሚያውቁ ሁሉም የሚናገሩትን መረጃ ይዘን ወደ እናንተ እንደምንቀርብ በመጠቆም አሁን ግን ናዝራዊት ያለችበት ሁኔታ ምን ላይ ነው ብለን ጥያቄ በማንሳት ይሄ ጉዳይ የሚመለከታቸው ሁሉ ስለ ጉዳዩ ሊነግሩን እንዲችሉ መነሻ ነጥብን አንስተን በእንዲህ ያለ መንገድ ዝግጅታችን አጠናቀቅን። ስለ ተከታተላችሁ እናመሰግናለን። አመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። በሚቀጥለው የናዝራዊትን ዝርዝር መረጃም፣ አሁን ያለችበትን ሁኔታ በማጣራት እንደምንመለስ ቃል በመግባት በዚሁ እንሰናበታችሁ። መልካም ጊዜ ሆነላችሁ።